ውዶቼ ብዙዎቻችሁ ምን ተፈጥሮ ነው፣ አረ ምንድን ነው እያላችሁ ነው። እና ትናንት እንግዲህ ሙቪ የሰራውን ቪዲዮ ማየታችኋል፣ እኔ ማየችኋለሁ። ስለ ቢኒ ነው የሆነ የሆነ ነገር ሲያወራ የነበረ ማለት ነው። ዛሬም እንግዲህ ሄሉዬ ነገሮቹን ለማጣራት እሞክራለሁ ብላለች። ትናንትም እንዳያችኋት እንግዲህ ሞክረኝ ብላው ነው ሄደችው። ሙቪን በጣም ነው ሞዶ፣ በጣም ነው ማከብረው። ነገር ግን በቢኒ እንዲመጣ አልፈልግም ብላለች። ደግሞም ደግሞ ሁላችንም የሆነን ሰው እንወደዋለን እናከብረዋለን። ነገር ግን የራሳችን ከሆነ ሰው ጋ የሆነ ነገር ሲያገናኝ ደግሞ ሁልጊዜም የሆነ መስመር ማናሳልፈዋለ ና ሙቢ ምንም መስመር እንዲያልፍ አትፈልግም። ምክንያቱም የፈለገ እሷ ሌላት ይችላል ወይ ደግሞ ሌላ ነገር ሊል ይችላል። ግን የምትወደውና የምታከብረውን ቢኒን ግን ምንም ነገር ይሁን ምንም ሊናገረው ስለማይገባ ማለት ነው። ሲቀጥል ምንም ነገር አይደለም ቤተሰብ ለምን ሄሉን ሊፈትና ስለፈለገ ነው እንጂ ሙቢ ቢኒ የሆነ ነገር አድርጎ ነው ማለት አይደለም። ምንም ያደረገው ነገር የለም። እንግዲህ ሄሉዬ ደግሞ ታቋታላችሁ። ለምትወደው ነገር ማድረግ ላለባት ነገር ይህ ከሰው ጋር ተልመጥምጣ ወይ ደግሞ ተደባብቃ የምታደርገው ነገር የለም። በራሷ የምትተማመን ጀግና ሴት ነች። ምንም ነገር ስታደግ ራሷን ችላ የምታደርገው ትናንት፣ በኮንፊደንስ ነበረ ለቢኒ እየተከራከረችው የነበረችው። ከዛ ራሱ በሚዲያ የሆነ ነገር ይዤ ወጣለሁ ሲል ቢኒ ማን ነው ሙቢ፣ እስኪ ሞክረኝ ብራውን ሄደችው። ዛሬም ደግሞ ነገሮችን ችግር የለምን ያስተካክላለሁ፣ ያንተን አምናለሁ ብለው ነው እንግዲህ አባ ብለው ሁላ እስኪ ሳቅ በል እስኪ ፈገግ በል ምናምን ነገር ብላ፣ ቢኒ ፈገግ ስኪል ፈገግካስ ብለው ኔ ቆንጆ የዘሄደች ማለት ነው። ሶ ምንም የተፈጠረ ነገር የለም። ቢ ሶሪ ሙቢ ሄሉን ለመፈተን ነው ማለት ፍቅር ውስጥ ነች ልጅ ወይስ ደግሞ እየሆነ ትወዷዋለች ታምኗለች ና ምናምና የሚለውን ነገር ለማወቅ ፈልገ ነው። እኛንም ነው ፍራንክ ያደረገን እንጂ ከዛ ውጪ ምንም የተፈጠረ ነገር የለም። ግን ደግሞ ቢኒንም ሰብስክራይብ አድርጉት፣ ሄሉንም ሰብስክራይብ አድርጉ፣ እንዲሁም ደግሞ ሙቢንም ሰብስክራይብ አድርጎ። ሄሉዬ በዚህ በዛ ውሾቹ እየጨወባት ነው ግን ደግሞ ያ ውሾች ይጨዋሉ፣ አንበሶች ወደ ፊት ይሄዳሉ። ሄሉዬ መቼም ቢሆን አትወድቅም። ብሶች እሷን ለመጣል ይሞክራሉ፣ ፈጣሪ ደግሞ ከእሷ ጋር ነው። ሸፈን ሸፈን ደበቅ ደበቅ እያደረጋት ከፍ ከፍ እያደረጋት ነው ማለት ነው። እግዚአብሔር ይመስገን። ያው እንደምታውቁት እኛ የምናውቀው እኛ የማናውቀው ብዙ ነገር እየተፈጠረ ነው በሄሉ ሕይወት ማለት ነው። እኛ የምናውቀው በቢልክ የሚመጡ ብዙ ነገሮች አሉ። በቢልክ ያልመጡም ደግሞ ብዙ እንቅፋቶች እየመጡባት ነው። ስለዚህ እኛ ደግሞ ቢያንስ እዚህ ጋር ያለነው እያወቀን ያለው ደግሞ ከጎና እንድትሆን እፈልጋለሁ። ሁላቸው ማለት ነው። ስለ ሁሉ ነገር እንግዲህ ባለፈው አስረድታችኋለች፣ ስለ ቪዲዮ፣ ስለምኑ ስለ ምኑ በደንብ አድርጋን ያስረዳቻችሁ። ምክንያቱም ስለ ዩቱ ምናምን የማታውቁ ካላችሁ ለዛ ትክክለኛ መልስ ሰጣለች። አንዳንዴ የማይጠይቅ ጥያቄ ባጠይቁ፣ ከዛ ደግሞ ለተጠያቃችሁ ጥያቄ ወይ ደግሞ ለጠይቃችሁ ጥያቄ መልስ ተሰጧችሁ፣ መልስ ለተሰጠው ነገር ደግሞ መልሳችሁ ድጋሚ ደግሞ ጥያቄ ባጠይቁ በጣም ደስ ይለኛል። በተረፈ ግን የሰውን ህይወት ለማበላሸት ሰውን ለመጣል ስትሮጡ የእናንተ ህይወት እንዳይበላሽ እናንተ እንዳትወድቁ ደግሞ እያሰባችሁ ቢሆን ጥሩ ነው። ተረፈ ግን ፈጣሪ ከእሷ ጋር ነው። መቸን ቢሆን አትወድቅም። ባትሞክሮች ደስ ይለኛል። ሄሉዬ ደግሞ ኔ ቆንጆ ብርቱ ሴት ከዚህ በላይ በርትተሽ ከዚህ በላይ ከፍ ብለሽ እንደማይሽ ባለሙሉ ተስፋ ነኝ። ለቢኒ ደግሞ በዚህ ልክ መከራከርሽን ወድጀዋለሁ። የምሬን ነው ብላችሁ ምክንያቱም ቢኒ ይህንን ስለማያደርግ ማለት ነው። ቢኒ ከሌላ ሰው ጋር ሊታይ ይችላል፣ ቪዲዮ ሊሰራ ይችላል፣ ወይ ደግሞ የሆነ ሰው ጋር ሊገናኝ ይችላል ምናምን። ያ ደግሞ እስር ቤት አይደለም ያለ ነው። ቤተሰብ ላይፍ እንደፈለግን መኖር መብት አለን። ማንም ሰው ማለት ነው ማንም ማንም የመቆጣጠር መብት የለውም። የሆነ ሚስቱ ልትቆጣጠር ትችላለች፣ ቤተሰብ ሊቆጣጠር፣ ከዛ ውጭ ማንም ምንም ነው ማለት። ቢቆጣጠራችሁ ባይቆጣጠራችሁ፣ ሁኬር ምንም ማንም ስለማይመለከተው ማለት ነው። ስለዚህ እንግዲህ ያው ማንም ሊያወራ ይችላል ምክንያቱም እንዳልኳችሁ የሄሉን ሕይወት እንደዚህ ማማሰል የሚፈልጉ ሰዎች ስላሉ፣ ግን ማማሰል ስለፈለጉ ደግሞ ሚማሰል ነገር የለም። እንዲሁም ደግሞ ታቦ ካላችሁ እንጂ ስለማበሉ ስለማትጋግሩ ታሳዝኑኝ ያላችሁ አንዳንዴ እማበሉትን ነገር ባታቦኩ ቢቀርባችሁ ለምን ትደክማላችሁ? እና እሷ ጠንካራ ሴት ነች። ምንም ቢሆን ብዙ ጊዜ ብዙ ጊዜ ብዙ ጊዜ ብዙ እንቅፋቶች ያጋጥመዋታል፣ ግን እነዛ ሁሉ እንቅፋቶች አልጣሏት። ጎበዝ ነች። የሚወረወረብን ደንጋ ቤት ስራበት ነው የሚባለው። ሄሉዬ ደግሞ እየሰራችበት ነው። ስለዚህ አትጨነቁ። እሷ ለመጣል ሌቱን ሁሉ ቀኑን ሁሉ ስታስቡ ከመዋል ለራሳችሁ ወት ብታስቡ ደስ ይለኛል። ቢኒ ደግሞ ምንም አትናደድ። ሙቢዬ የእኔ ውድ ወንድም፣ ምርጥ ወንድማችን ነው። ባይዘ ሙቢ ነገር አያደርግም ማለት ስሬት ነገር እንኳን ቢሆን ሶሻል ሚዲያ ላይ ይዞ የሚወጣ ልጅ አደለም። ጥፋት እንኳን ቢያጠፋ ቢኒ በውስጥ የሚያወራው ልጅ ነው እንጂ እንደዚህ ጋጠወጥ የሆነ ልጅ አይደለም። ሙቢ ራሱ ማለት ነው። እተማመንበታለሁ በሙቢ በደንብ አድርጌ ሶ እንግዲህ፣ ቢኒም ምንም አያደርግም። ሄሉዬ ደግሞ እንደዚህ ስለ ተከራክርሽ እውነት ማርያምን በቃ የአንቺ ጓደኛ መሆን ወይ ደግሞ የአንቺ ምንድነው ይሄ የአንቺ ባል መሆን እድለኝነት ነው። ሲሪየስሊ እና ቀደም ብላ የተከራከረችለት ከዚህ በኋላም ትከራከርለታለች። ነገሩ ፍሪስኮ ሆኖ እስኪመጣ ምንም አትጨናነቁ። ያው ሙቢ እናውቀዋለን፣ ሁላችሁም ታውቁታላችሁ። ምርጥ ያራዳ ልጅ ነው። እንደዚህ አይነት ነገር ስለማያደርግ ማለት ነው በደንብ ሮማም ነው እና በቃ ይህን ልላችሁ የመጣው ተወዳችኋለሁ። መልካም ጊዜ ሆንላችሁ። ባይ